ቅድም የወገኝ ከጃኒ ጋር ስጫወት የለም፣ እግዚአብሔር ምስክሬ ነው። ይህን ሁሉ ያመኛል። ይህን ሙሉን እሺ

ወጥቼ ነበር፣ ተመልሼ አሁን ገባሁ። ስሙ ውዶች የታብታብ አድርጉ ነ እውነቴን ነው። እውነት እልህ የሆነ አንድ ነገር እልህ ያዘኝ ማለት ነው። ጋይስ አንድ ነገር እልህ በጣም ይዞኛል፣ እና ከዛሬ ጀምሮ እግዚአብሔር ምስክሬ ነው። እኔ ነኝ የማውቀው፣ እኔ ነኝ የማውቀው፣ የማደርገው እኔ ነኝ የማውቀው። ጌታን እኔ ነኝ የማውቀው፣ ዝም በል የማደርገው እኔ ነኝ የማውቀው።

ሰማቸዋለሁ እኮ እኔ ምንም ክፉ ነገር አልናገር ምንም አልልም። እኔ ብቻ ለእናንተ ምክር ይነገርኳችሁ አትጡ አትጡ ነው ያልኩት። እግዚአብሔር ሁሌ እግዚአብሔር ያላችሁን ነገር አያሳጣችሁ። አትጡ ሲኖራችሁ ነው ሰው የሚወዳችሁ። ምናምን ነገር የሆነ ሰው ሲያየ ነገር ብቻ ነው ሲኖራችሁ ምንትየሚለውእና አትጡ ያልኳችሁ ምክር ነው የሰጠዋችሁ። እግዚአብሔር ያላችሁን ነገር በረከት ይስጣችሁ፣ ያሳጣችሁ። ይኸው ዲቦራ ዲቦራ ነይ እያለች ትጽፋለች። እንትኗ ዝግ ነው ላኪያች። እግዚአብሔርን የለችም እኔ ጋር። አሁን ከከፈተች አላቅ ው አመጭም ትለኛለች። ው አንዴ ልክፈትላት። እኔ እኮ አልከፍትም። እኔ እኮ አልከፍትም። ዝግት ነው ይኸው አሁን ከፍቻለሁ ለዛሬ። ውይ ስማሙስ ቅዱስ ለአንቺ ማሚን ማነሽ? አሁን ውዴ ይላክሽብኝ። ዊኒ ቅዱስ ማነክ? ይኸው በቃ ዝም ብለው ይልካሉ። አብ ወደ እዛ ሊያሳብዱኝ ነው። አትላኩብኝ በቃ። አቤት ሰናይ፣ እሺ እሺ። ቦም ነው ምክር እኮ ነው ውዴ፣ እንደ ምክር ነው ሄለን ይች ነቅሎሯች ማለት በስድቡ እንዳታየው እንዳታዩ ፓካመቶ እየሰጠ አሁን፣ ኤርሚ ይልካል እኔ ስልክ ለምን አልቀበልም ማለት ነው? ታይቆ ኤርሚ ለምን? እሺ አንቺ አሁን አሁን ለምን ሲጨረሽ እኔ ደግሞ ልመልስ። በጣም በዝግታ ስሚ፣ የሆነ ቪዲዮ ከፍቼ ቪዲዮ ላይ ደግሞ የሆነ ልጅ እህቱ ሞታ ስለሱ እየተወራ ነው፣ እና ያንን ማቋረጥ አልችልም ታውቂያለሽ። ቪዲዮ ለዛ ነው ሽ ይታየኝ። ከዛ ጃኒ መጀመሪያ ልካ ዲክላይን አድርግያት ነበረ። ይቅርታሽ ዲቦራ

ነበረ። ሁለት ኦርቶዶክስ ልጆች እንደውም እህቶቻቸው ካንሰር ምናምን ከሱ ውስጥ የአንደኛዋ እህት አረፈች መሰለኝና የሆነ ቪዲዮ ተከፍተው እሱን እያየው ነበር። እሱን ማቋረጥ ከበደኝ ታውቂያለሽ። ደብልታብ አድርጉ እንጂ ገስ የእኛ ልጆች የእኛ ልጆች ምንድን ነው? ምን እየሰራችሁ ነው?

ሥራ ነው። ቢዚ ነው ጋይስ። አሁን በዚህ ሰዓት እኮ ቢዚ ነው። አቤል ኤይት ላይ ነው የሚገባው ጋይስ። ተመለስ ተመለስ። አቤልን ትወዱታላችሁ ለምንድን ነው ጋይስ? ደብል ደብል ነን አየች። አለሁ አሁን። ኮፍያ ስጠኝ፣ ቅድም ያልከው እንዲሁ በቃ ሳየው ደስ ስለሚለኝ፣ አላውቅም ደስ ስለሚለኝ። እስኪ ደግመህ ስጠኝ ጃፒ ገስ ደብሉ እንጠቀም። ስሙኝማ አቤልን ለምለው የምትወዱት ከእኔ ጋር እንዲጫወት እንፈልጉት። ለምንድን ነው? ፍቅር ነው እሱ። አቤል ሰው አክባሪ ነው። ዲቦራ አቤል ነበርኩ ምንርፍ ምርጥ አራዳ ነው አቤል። ሙደኛ ነው፣ አክባሪሽ ነው ኦ ቲንክ ዩ ሶ ማች ቲንክ ዩ። እኔ ደግሞ ከላይ ደመና ሲመጣ ምንድን ነው ብዬ ቀረ ንንጥረና ያለው ቲንክ ዩ እኔ ውድ፣ አመስግኑልኝ ጋይስ። አምስት ሺ ንግባት ሰአዲ ቲንክ ዩ ሶ ማች ኔ እናት አመሰግናልኝ ቆንጆ ጉልበት ጃኒ ጤንክ ዩ ሶ ማች ቀይረሽ መጣሽ የኔ ቆንጆ። ወይዬ አንቺ ጃኒ፣ ማርያምን መርዝ ነው የሆነብኝ ቀለበትሽ ወጋኝ። እሺ እንዲህ ጉልበቴ፣ እመቤቴ ጉልበቴ፣ እግሬ እንዴት እንደሚያመኝ አትጠይቂኝ ጃኒ። እግሬ ብቻ ይቆረጣል። የኔ እናት በጣም ነው ማመሰግነው። እግዚአብሔር፣ አይ ነው አይ ማለት ነው። ማን ያለው? ልቀቁ ግላብ፣ ልቀቁ ፖሚ። ልቀቂ ውዴ፣ ጎንደሪዋ ፖሚ። ፖሚ ውዴ፣ ልቀቂ። ማር ሄደች መሰለኝ ፖሚ መቃይ የሶኬ ችግር የለውም። መርዝን የሆነብኝ ጉልበቴ መርዝ መርዝን የሆነብኝ ወይኔ፣ አመስግኑልኝ። ሳዲ የኔ እናት ቲሞርክ ብናደርገው እናሸንፍ ነበር። ሳዲን አመስግኑልኝ። የኔ እናት አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። ውዴ አመሰግናለሁ። እሺ አመስግኑልኝ። ደብሊዩ በሉልኝ፣ እኔው ልበልሽ እንጂ

እኔ ሰው ወዳለው ሰው አከብራለሁ ሲመጡ መጫወት ነው እንፈልገው ግን የቲክቶክ ማህበረሰብ ምን በሽታ የልጅነት ልምሻ በሽታ ምንጧቸው ይሁን ኦጌሻ ምንጧቸው ይሁን ክትባት ክትባታ ምንጧቸው ይሁን አላቅም ዛሬ ሰው የኔ ፍቅሬ ነገ ደግሞ ለምቦጫቸው ጥሬ እኔ ተወዛገብኩላችሁ እኔ የታችሁ ማርያምን ተወዛገብኩ እኔ አንድ አይነት ሰው ነኝ ያው ዲቦራ ታውቃለች፣ ንጭንጭ ስንጭንጭ ነው ፍቅር ስሰብ ፍቅር ነው እንጂ እኔ ምንም ሳላደርግ ግልብጥ ብለው ለንቦጫቸው ሰው ሲኖራቸው ይመጣሉ። ሰው ሳይኖራቸው አይመጡም። ግብ ሲና በቃ የሆነ በቃ ደውት ወጥ ወጥ ወጥ የሚሉት የቲክቶክ ነዋሪ። እኔ እግዚአብሔር ግራ ገብቶኛል። ወይ ኔ ነኝ ችግረኛ፣ ወይ ኔ ነኝ ስህተት ያለብኝ፣ ወይ ቲክቶክ ማህበረሰብ ነው ስህተት ያለበት። ጓደኛዬ ማን ይመስልሻል? እኔ እኮ ግራ ገባኝ። ከሰው ነው ከሰው ነው ማርያምን፣ እኔ ግራ ገባኝ። እግዚአብሔር ሰው ጫት ሆኖ ቤታ ቶሎ አትውደጅ ይላሉ። ዲቦራ ጋይስ አራት ልብስ ስጡ። ቶሎ አትውደጅ ሆኖ ሰው መውደድ እኔ ስወዳችሁ ከልቤ ነው። ማርያም ሰላም ቲንክ ዩ አንድ ሰው አንድ ሰው አንድ ሰው ቆይ፣ እናወራበታለን። አንድ ሰው በዲቦራ በኩል ሙሉ አንድ ልበራው ዶች አንድ ጎበዞ ቲንክ ዩ ሶ ማች። እኔ ሰው ስወድ በቃ ወዳለው እንደዛ ሰው በቃ እንዴት ነው ማሪ ብርግራብ ገባኝ። ቁጭ ብዬ እኔ ነኝ ችግረኛዋ ማለት ጀመርኩ። እኔ ነኝ ዛሬ ግላቡ እንጠቀም። ውዲያ ትበሳጫ አንድ እኮ አለ ካላሸነፍናቸውም። ሳዋዲ ቴንክ ዩ ሶማች ጋይ ሳዲን አግዟት። ቲሞርክ እናደርገው። እናቶቹ ቲሞርክ እናደርገው። ደብሉ እንጠቀም። ሳዲ ቴንኪው ደብሉ። ሳዲ በሉልኝ። በትክክል ለዋውዴ ስምሽ የምጠራው ቆይ፣ አዋራቸዋለሁ። እሺ፣ አንዴ ቆይ። ዲቦራ ዲቦራ ይሻል። ገባንማ። ትንሹ ቴንኪው ሶ ማች ቴንኪው። ወይኔ ትንሹ። ስም በማንበብ ችግር እንዳለብኝ ወቁ። እሺ፣ ትንሹ ቴንኪው ሶ ማች ደብሉ። ትንሹ በዲቦራ በሬም ቲምወርክ እናድርግ፣ ጋይስ ተንቀሳቀስ። ምንም አልልም። እኔ እኮ ላይክ እኔ እኮ ስህተት ካለብኝ እኮ እግዚአብሔር ዲቦራን እኮ ጽፍላታለሁ ምናምን ስት ምን አላስወራላችሁ ጋይስ። ግላቡን እንዴ አላስወራሉ። ግላቡ ይመጣል ሰዎች፣ ጋይስ ደብሉ ወይ አታውሪ ይሆናል በቃ ወይ ዝም ልበል። ዝም የሆነ ሰው ናት፣ የሆነ ሰው እየጻፈው ነው። እዚህ ጋር ስም እንዳትጠሪ ምንም ነገር እሺ። አይ እኔ አልጠራም፣ በቃ እኔ ዲቦራ እነግርሽ የለ። ቆይ ዲቦራ፣ እኔ ነው ስህተተኛ፣ ስህተቴ ካልታየ ንገርኝ፣ ወይም ደግሞ ሰዎቹ ናቸው? ወይ ለምን መሰላችሁ? እኔ አሁን ባህሪ ምን እንደሆነ ንገራችሁ። በቃ ገዝትም አስገባችሁ፣ ጌምም ተጫው፣ ሰው ቤት ገዝትም ገባው እኔ አንድ ሰው ነኝ። በቃ ምን መለወጣ አሁን? እኔ አንዳንድ ሰው ቤታም ዲቦራ ነው። ለምሳሌ በፊት የነበረው ማቀው ሰው ካለ አሁንም ካወቅኩት ፊመስ ነኝ? ወይ ሰው አወቀኝ? ምን ሰው አይደለሁም። ድሮም ያወቅኩሽ ካለ አሁንም ያው ነኝ። ቤታ ሞደል አይቀንስም፣ ማክበር አይቀንስም። ካከበርሽ ነው የምልሽ። እየዘረጣጥሽ መቼ ስንታ። የድሮ ይሰው ሲመጡ እንኳን ድሮ ሌላ አፕሌ ማቃቸው ካወኳቸው ሞቅ አርጌ ነው ሰላም ምላቸው። አብሬ የተማሩኝ ከሆነ ወይ ምናምን ብዬ ራሴን እንትን አልልም። ግን ቲክቶክ ላይ ያልተረዳሁት ነገር፣ እኔ ሰዎች በቃ አስር አይነት ባህሪ ነው ያላቸው። እንዴት ነው የሚችሉበት እኮ ነው ላይክ። እኔ አሁን ሰው ወድቶ ለወዲያው ነው ወዳችሁ መሰለኝ። አይ አላቅም። ኖ፣ ዲቦራ እንዴት ነው የሚቻለው? በዚህ ሁኔታ እንዴት ነው የምንዘልቀው? ከባድ ይሄ። ሰው ልጅ እኮ እንደ መጻፍ ነው። እኔ ደሞ ስፈራተ ማርያም አይደለም ዲቦራ ጌቦ ራሱ ማለት ነው ማርያምን ጋ እስኪ ዲቦራ ራሱ ጎበዝ ናት ምናምን አይደለችም። ዲቦራ ራሱ አይቻታለሁ። ወዲያው አሁን ዲቦራ የሆነ ሰውን እንትን ካላት ማለት ምንጭጭቅ ብላ ነው። ቶሎ ነው የምትናድደው። ኤክስፔክት እናደርጋለን መሰለኝ ከሰው እንጠብቃለን። ዲቦራ እመቤቴ፣ እኔ ከሰው ኔ የምናድደው ግላቡን፣ ግላቡ እንጠቀሙ ውዴ፣ እናወራበታለን። ግላብ ለቀቃቸው ሰአዲ። ኧረ ሰአድ ብቻዋን የእኔ እና እግዚአብሔር ያክብርልኝ። ሳዲ አረው ወይኔ እዚኮ ብለስዬ አረ እዚኮ በታዱት ከበነ ሰላም ቴንክ ዩ ትነበብዬ ትነበብ ማሚ ቴንክ ዩ ዲቦራ ጋይስ ጎበዝ ናገን ደግን ሌላ ባህሪ ያለባት ዲቦራ እንደኔ ያለባት አሁን ሰው ሰላም ካላ ወይ ደግሞ ሰው ፊቱ ካለባት ወዴው እዛው ጋር የምታሰበው በርበር ብለው ትወጣለች። ቶሎ ትበሳጫለች። እኔ ማሬ እ እኔ የሆን ሴት እዛ ቦታ ለደቂቃ አልቀመጥም፣ በቀጠየ እወጣለሁ። ከዛ በኋላ ግን የራሴን ነገር ነው። በቃ አንቺ እኮ ምን ምን ልበልሽ አንቺ የልብሽን ነገር ማውጣት ንትን ምናምን ስለምትን ያሁን ቀይግኖር አርግቼ ምናምን እንትን ነው ምለው። ግን በጣም የምወደው ሰው ካበሳጨን ግን ፊቴ ላይ አስታወቅብኛል፣ ወዲያው ነው ያስታወቅብኛል። መሸፈናችንም ለምን አይቻታለ ሎኖ ንድድ የምትለው ምናምን ምንቅቅር ብላ ነው ምትወጣው ምናምን ደስታ ተፋጭ ነው። አሬ ይገርመኛል። አንዳንዴ ተናድሻል ምናምን ሲሉኝ፣ አሬ ባይዘው ከተናድሽ እዚህ ላይ ነው የምታውቂው። ፊቴ ላይ ምንም እኔ እኔ ምንም ማስመሰል አልችልም። ወይ ከላይ መውጣት አለብኝ፣ እንዲቦራ ላይቡን ለቅቄ መውጣት አለብኝ። ወይም ደግሞ ማለት ነው በቃ ያስታውቅብኛል። እንዲቦራ መታገስ አልችልም። ሆዴ አይታገስም። ታጋሽ አይደለሁም። በቃ መታገስ በጣም ያልሰጠኝ እንዴ ብዬ ንገስ ቶሎ በቃ ቡግ ነው የምለው። ኢትዮ ኮ ጊፍተር ነበር ያለው።